ጠርዝ ስንሰራ የመሪ አጠቃቀማችን ወደፊትም ስንሄድ ወደ ኋላም ስንሄድ አንድ አይነት ነው። እንደምትመለከቱት ጠርዙ በቀኝ በኩል ያለው፣ ስለዚህ መኪናው ወደ ቀኝ እንዲጠጋ ከፈለግን መሪውን ወደ ቀኝ እንስበዋለን፣ ጠርዙን እየተጠጋ ይሄዳል። ወደ ግራ ስንስበው ደግሞ ጠርዙን እየሸሸ ይሄዳል። ስለዚህ መሪያችን ወደ ተሳበበት ይሄዳል። ወደ ቀኝ ሲሳብ ወደ ቀኝ፣ ወደ ግራ ሲሳብ ወደ ግራ። ይሄ የሚሆነው መኪናው ወደፊት ሲሄድም ወደ ኋላ ሲሄድም ማለት ነው። ስለዚህ መኪና ሁል ጊዜ መሪ ወደ ተሳበበት ይሄዳል። አሁን እንደምታዩት ጠርዙ ኩርባ ላይ ስለሆነ ሰፋ አድርገናል። ማጥበብ ስንፈልግ ወደ ጠርዙ እንስበዋለን። እንደምታዩት ጎማ ወደ ቀኝ እየሳብ ነው ነው ጠርዙ በቀኝ በኩል ስላለ ምን ይሆን ይሄዳል፣ ጠርዙ እየጠበበ ይሄዳል። እዚህ ጠርዙን ሲጠጋብን ማስፋት ከፈለግን ደግሞ ወደ ቀኝ ሳብ ነው መሪ ወደ ግራ፣ ልክ እንደምታዩት ወደ ግራ መለስ ያደርገን ጠርዙንም እንዳይነካብን እንዳይሰፋም ፍት ለፊት እያየን ይሄድ። እይታችንን ደግሞ ሁል ጊዜ ወደፊት ፊት ስንሄድ ፍት ለፊት ብናይ ነው ጥሩ የሚሆነው። ስፖኪ እያየን ከሄድን የፊቱና የኋላው አካሄድ አንድ አይነት ስለማይሆን ሁል ጊዜ ወደ ፊት ስንሄድ ፍት ለፊት እያየን ቀጥ ብሎ እንዲቆም ማድረግ ማለት ነው። እዚህ ወደፊት ስንሄድ ልክ እንደዚህ በምትመለከቱት መንገድ እንሄዳለን። ወደኋላ ወደ ኋላ ስንመለስም የመሪ አጠቃቀማችን ያው ነው። ጠርዙ እንዲጠጋ ስንፈልግ መሪያችንን ወደ ቀኝ፣ እንዲሰፋ ስንፈልግ መሪያችንን ወደ ግራ እንስባለን። ይህ የምትመለከቱት ሰልጠኛችን? ዛሬ አስረኛ ቀኑ ነው። እስቲ እንዴት እንደሚሰራ እናያለን። ችግሩንም እናወራበታለን። ባላንስ እያረገ ነው። ድምጽ ሲቀየር ከፍ ፍርስት ሲሆን በጣም ፈጥኖ ነው የለቀቀው እና በጣም ተርገፍ ክፎ ነው የሄደው ኦልሬዲ ሊጠፋ ነበር። እና ፍርስት ሲሆን ስናነሳ ድምፁ ከተቀየረ በኋላ ቀስ ብለን መመልቀቅ ያለብን ምን፣ ጭቅ ካረግ ነው ሞተር ይጠፋብናል እንደምትመለከቱት መሪውን ወደ ቀኝ እየሳበ ነው። ወደሚያይበት ወደ ቀኝ ስፖኪዮ ሲስብ ይጠባል፣ ወደ ግራ ሲሳብ ደግሞ ይሰፋል። አሁን እንደምታዩት መኪናውን ከኋላ ዩት፣ ከመኪናው ኋላ ያለውን ጠርዝ ዩት። አሁን እየጠበበ ነው። እሱ ግን መልስ አልሰጠውም ትንሽ የመዘግየት ነገር አለ። ዩት፣ አሁን መስፋት ጀምሮ የለ ልክ መስፋት ሲጀምር ነው መመለስ ያለበት። ስቲል ግን አሁን ማጥበብ አልጀመረም። መሪው ነው እየዘገየ ነው እየመለስ ያለው እና መሪ አሳሳቡም ብዝት እያለ በአንዴ ብዙ ከሳበ ባንዴ ጥብብ ባንዴ ስፍት ይላልና፣ መሪያችንን አለማብዛት። መሪውን ስታረጋጉት ጠርዙ ቀጥ ብሎ ይሄዳል። እንደምትመለከቱት አሁን እጁ ላይ በጣም አሪፍ ነው። ትንሽ ትንሽ ነው እየሳቢያለው። እንደምታዩት መሪው ተረጋግጧል። ባንዴ ስፍት ባንዴ ጥብብ አይልም። ያው አሁን መስፋት ጀምሯል። ትንሽ ይዘገያል ለመመለስ። መስፋት እንደጀመረ ማጥበብ፣ መጥበብ ሲጀምር ደግሞ ማስፋት። ምክንያቱም የወሰድ ነው መሪ እስክንመልሰው፣ እየጠበበ ከነበረ መጥበቡን ይቀጥላል የወሰድ ነው መልሰው እየሰፋ ከሆነ መስፋቱ ይቀጥላል እና መሪ ወደ መለስ ይሁት እንደምታዩት፣ ጠቧል። እየመለሰ ነው። ይታውም መስፋት ጀምሯል። መመለስ ነበረበት። ልክ እዚህ ጋር ስላልመለሰው ትንሽ ዘግየት ሲል ስፋቱ መልሶ ቅድም እንደነበሩ ይሆናል እና መሪያችንን ቶሎ መልስ መስጠት። አሁንም እንደምታዩት ትንሽ ሰፋ ብሏል። እያጠበበ ነው። ጥሩ ነው ያለው። አሁን የተወሰነ ቢሰፋም ጥሩ ነው ያለው። እግረ መንገዱን ይዩት የኋላው እየጠበበ ሲሄድ ፊቱ እንዴት እንደሚሰፋ እዚህ የፊትና የኋላ አንድ አይነት አካሄድ ስለማይሄድ ሁል ጊዜ የኋላውን በደንብ ወደ ኋላ ስንሄድ የኋላውን መጨረሻውን ፓርት እያየን እሷን ማስተካከል። ይዩት፣ ከኋላ እየሰፋ ነው፣ ማጥበብ ነበረበት። ማጥበብ በስ አልጠበበም፣ በጣም ሰፊ ነው። ኩርባ ስለሆነ አሁን መሪ ማሳሰፋው ማስፋት የለበትም፣ ማጥበብ ነው ያለበት ኩርባ ስለሆነ መሪውን በደንብ መሳብ አለበት እዚህ ጋር፣ ምክንያቱም ጠርዙን ካያችሁት ይዞራል። ስለዚህ በደንብ ሳብ በማድረግ መጀመሪያ በጣም አስፍቶት ስለመጣ ነው፣ ትንሽ እስኪጠብ ድረስ መያዝ አለብን። ካልጠበበ ያው መለሰው። አልጠበበም፣ በጣም ሰፊ ነው፣ ግን እያሰፋው ነው ያለው እና ጠርዙ ብዙ አልጠበበም። አርባ ሳንቲ ጠብቆ እየሄደ አይደለም፣ በጣም ሰፊ ነው። ጥሩ አሁን እያጠበበ ነው። ይህ እንደምትመለከቱት ጠጋ እያለ ነው፣ ግን አሁንም መጥበብ ያለበትን ያህል ሳይጠብነው የመለሰውእና ና ስፋቱን እያያችሁት ነው። በጣም ሰፍቷል እንደምታዩት፣ አሁን ጠርዙ እንዳይሸፈን በኋላ መመለስ በጣም አሪፍ። ታች ድረስ እንደዚህ እየታየን ማለት ነው። አሁን ጥሩ ነው ያለው። አሁን ግን ሰፍቷል። ጥበብ። ስለዚህ መሪ ወደ ቀኝ ሲሳብ ይጠባል፣ ወደ ግራ ሲሳብ ደግሞ ይሰፋል። መሪ ወደ ተሳብበት ይሄዳል ማለት ነው። ስለዚህ ልክ አይኑ ወደሚያይበት ሲስበው እያጠበበ ነው። ወደ ቀኝ እየሳብ ነው ይጠባል። ልክ እንደምታዩት ወደ ግራ ሲስበው ደግሞ ጠርዙ እየጠበበ የነበረው ይሰፋል ማለት ነው። ስለዚህ መሪያችንም አሁን እሱ ጋር ያለው ምንድን ነው? ወዲያው ለውጥ እንዳየ ያለመመለስ ነገር ከኋላ መጥበብ ሲጀምር ማስፋት አለበት። ማስፋት ሲጀምር ደግሞ ማጥበብ አለብን። እና ትንሽ የመዘግየት ነገር ስላለ እንደምታዩት አንዴ በጣም ይጠባል። አንዴ መስፋት ነገር አለው እና የተረጋጋ ነገር ያለው እና ቶሎ መልስ አለመስጠትና መሪያም ለማብዛት ነው። ስለዚህ ይሄ አስረኛ ቀኑ ላይ ነው። በቀጣይ የተወሰነ ቀን ሰርቶ ደግሞ ለውጡን አብረን የምናየውማ።